ማንም ሰው ላይ የግድያ ሙከራ አልታየሁ። እንዳትጠጋኝ እንዳትጠጋኝ። የማን ነው ይሄ መቃብር ሐውልት? የምን መቃብር ነው? ሴት አምጥተህ ነው። ስለዚህ ነው ልታወሪኝ የመጣው። ተቀመጪ። ወደ ሌላ መንገድ እሱ መግባት የለብንም። ይሄ የመቃብር ሐውልት የማን መቃብር ነው ታዲያ? ማንም ሰው እንደሚያደርገው ሰው መቃብር ይሰራል። ሰው ሲሞት ቆፍሮ ይቀብራል። በቃ ሌላ ነገር ምን ታሪክ አለው? መቃብር መቃብር ነው። አውልትም አሰርተህ አታውቅም አንተ ወይስ የተሰራውን አይተህ አታውቅም? ስለዚህ ይሄ ባለቤት መቃብር አውልት ነው ማለት ነው። ባለቤቴ ሞተ፣ አውልት አሰራው፣ አስቀበልኩ። እባክህ እውነት እውነት አትበል፣ ውጣልኝ ከቤቴ የምን እውነት ነው የምታወራው? ለጠየቁሽ ጥያቄዎች ተገቢ መልስ። እኔ ለአንተ የምመልሰው ነገር ምንም፣ ጥያቄ የለም። እነዚህ ሰዎች ይዘህልኝ ትወጣለህ፣ አትወጣም። ብንወጣ አንቺን አንጠልጥለን ነው የምንሄደው። ተረዳሽኝ? እኔ እኮ ገመድ አይደለሁም። ያዘት ያዘት። እንዳትጠጋኝ ነገር፣ ሁላችንም እዚህ ጋር እናልቃለን እንጂ የሚያልቅበት ነገር የለም። መሳሪያ ተቀርጿል። ሁሉም ነገር ተቀርጿል። እኔ ላይ የግድያ ሙከራ ስታደርጊ ተቀርጿል። ጭራሽ መሳሪያ ያዙት። ጥሩ ቦታ ላይ አስቀምጡት። እኛ ለአንቺ እድል እንስጥ ብለን እዚሁ እንነጋገር የተፈጠረውንም ነገር እንፍታ ባል እንደዚህ ነገር ታረጊብናለሽ? መልሺልኝ አረግ እንደዚህ ነገር እኛ ላይ ታረጊብናለሽ? አንተ ከሆነ በሰላም ውጣ ከቤት ስል አልውጣም ብለን፣ አሁን ይኸውልሽ የጠፋው ነገር በሙሉ ጠፍቷል። እኛ ላይ የሚያደርግሽው ነገር በሙሉ ተደርጓል። ከዚህ በላይ እንግዲህ አንቺን የምንለምንበትም የምንጠይቅበትም ምንም አይነት ትዕግስት የለንም። እኛ ላይ ያደረግሽው ነገር በሙሉ እንግዲህ ተደርጓል። እዛው ገብተሽ ሀምሳ ስትገረፊ ሁሉንም ነገር የምታወጩ ይሆናል። ጭራሽ እኮ ሽጉጤንም ቀምታይኛል እኮ እየዘረፍከኝ። ይሄም ሽጉጥ እንዴት እዚህ ቤት ሊገባ ቻለ? የተመዘገበ ነው ያልተመዘገበ ነው የሚለውን ነገር በሙሉ በዚህም ላይ ሌላ ክስ የምንመሰረትብሽ ይሆናል። ገባሽ? ቆይ ቆይ፣ አንተ በቃ ለምን አተወኝም? ለምንድን ነው ዝም ብልሽ ኖሮ እኮ እዚጋር ነፍሴን ልነጥቅ ነበረ እኮ። እራሴ እኮ ነው ይህን የሚያክል ጉሮም ሳይ ዘመተ። ታዲያ አንድ ሴት ናት ብለህ አይደል እንዴ? አሁን ይኸውልሽ፣ ሲጀመር አሁን መተባበር ያለብንን ማድረግ ያለብንን ነገር በሙሉ ለአንቺ አድርገናል። ለማንም ሰው እንደዚህ ሁላ አድርገን አናውቅም። እኔ ምንም እንድትተባበረኝ የሰራሹን ሴራ፣ ከዚህ መቃብር ባዶነት ጀርባ ያለውንም ነገር ተናገሪ። የኢሳያስም የተደበቀበት የጠፋበትን ነገር ተናገሪ። ኢሳያስ በቃ ሞቷል። ሞቷል የለም እንዴት መግባባት እንዳለብን እማቀ በፎቶ ከሆነ ያሳያል። ምን ፈልገ እንደመጣ ክራ መልካም የመጨረሻ ሀሳብ ሽ ነው። እድል ሰጥቼሻለሁ፣ የመጨረሻ እድል የምትናገሪበትን ነገር እዚሁ ሆነሽ ማለት ነው። ከዚህ በኋላ ምንም ምናገርበት ምንም የምትናገሪበት ነገር የለም። በቃ እንግዲህ እኔ በማውጣታሽ መንገድ ማስገባት ያለብኝን ሰው አስገብቼ። ማን ነው ምታስገባ? በቤቴ አንተንም መስፈ አስገቡልኝ፣ አስገቡልኝ። ማን ነው ያስገቡ? ግባ፣ ግባ። ማን ነው ማንነው ማነህ አንተ? ከየት ነው የመጣህ? አክልም አልቀመጡም ኬን ነው የመጣው? ምን ፈልገህ ነው የመጣው? ማንም ላይ ጉዳት ልታደርሻችን፣ ተቀመጭ። አተኝታኝ ለምን መጣ እሱ እኔ ቤት? ምን ፈልገህ ነው የመጣው? ምን ፈልገህ ነው የመጣው? አንተ ምን ፈልገህ ነው የመጣው? አንተ እንደ ቤት የጠቆምከው፣ ይኸውልሽ፣ አደረግ ማንም ላይ እንደዚህ መጫወች። እኔ እኮ እያወራኋለሁ ከእሱ ጋር ነው። ተቀመጥ፣ በታፈሪያው ተቀመጭ። ወደ ሌላ ጉዳይ መግባት የለብንም። ቆይ አንተ ምን ፈልገህ ነው የመጣው ሰጠውካ ከኛ እኔና አንተ እኮ ያለን ነገር ጨርሰናል ለምንድን ነው እዚህ ቤት የመጣው መጨረስ እንኳን አልጨረስንም የሚቀርታ ይቀርታ ትክክል ያሰራችሁት ስራ ሰላም ስለነሳው ነው እኛ ጋር አንተ ምንድን ነው ጨረስን ስራ ሰርታ አላ በቃ መቃብር ነበረ ቆፈርክ ስራ ክሱ ነው ሰጠውክ ብርን ሄድክ ምን ፈለካው እንግዲህ ያው የመጥቶበት ቢሮስ እኮ ሰው የተሰጠውንም እንግዲህ ህሊኔ አላስቀምጥ ሰላላ ለህሊኔ ብዬ ነው እንደናንተም ራሱ የመጣው ስለምን ህሊና ነው የሚያወራ ይሄ እና አንቺ በሰጠሽው 50 ሺህ ብር ህሊናውን እንዲሸት ፈልገሽ ነበር። እሱንም ነገርከው፣ የሰጠውንም ብር ለነገሩ አይቶ አያውቅማ። ምን ያርክ አይተ አታውቅም። ጭራሽ ካንቺም ብሶ እኔን ትቆጭኛለሽ። አንተ ራሱ አትቆጭኛለሽ ትላለህ። እንደ ቀጥ ብለህ ቤቴ መጣህ። ትሰማለህ? አንተ እንደውም እኮ አንተን ነበረ መገላገል የነበረ ያ የቆፈር ከውስጥ ነበር። አንተ መክተት የነበረ ሌላ የግድያ ሙከራ። እንግዲህ የምታየው ነገር በሙሉ እየተቀረጸ ነው። እሱን ከዚህ በኋላ እኔና እሱ እያወራ ነው። ምን እንዳለብን አታውቅም። እሱ የሆነ ቦታ ቢጠፋ እና ባይገኝ አንቺ ነው ተጠያቂ። ምን አድርግ ታዲያ እሱ በየስራው ሄዶ ከጠፋ እኔ ምን አገባኝ? እሱን ነበረ ለምን መሰለኝ። ዝም ብሎ ስራውን ይሰራል ብሩን በል። መጀመሪያ እኔ አንቺን አምኜ ነበረ። ሰውነሽ ብዬ ነበረ። ስራ ስለሆነ እኮ ነው የሰራው ገንዘብ ፈልጋለሁ፣ ያለ ፍቃድ ያለ ፍቃድ እኮ እንደዚህ ዓይነት ነገር ተባለው። እሱ እኔን ምን አገባኝ? ያኔ ነበር መጠየቅ የነበረብህ፣ ፈቃድ የለኝም ብለህ መናገር ያለብህ አንተ ናት። በጣም አምኜሽ ነበረ፣ በጣም ማለት ነው አምኜሽ። ቁጥር እኮ ነው የተቀበልከው። አመንክ አላመንክ እኔ አይመለከተኝም። እኔማ እኮ ፊልም ስትኝ እኮ ነው ያመንኩሽ። ፊልም ፊልም መስሪያ ነው ስትኝ ነው ያመንኩሽ። እኔ ምንም አልኩ ምንም። አንተ እዛ ጋር ሰርተሃል፣ ስራዬ ብለህ ሰርተሃል። ስለዚህ አሁን ቤቴ ምን ፈልገህ ነው የመጣሁ ነው ብሰራ ምን አሷሽሽ ለምን ነቱን አትናገሪም? የምን ሁለቱን ነው የምታወራ? ያኔ ቆጥረት ስትከረከብ የት ሄድክ? ይሄ ሁሉ ብር ሲከፈል በዚህ ስራ እኮ ይሄ ሁሉ ብር አልሰራም ማለት ነበረብህ። እኔማ እኮ የፊልም መስሎኝ ነው፣ ፊልም እሰራለሁ እስኪ አምኜሽ ነው። ይሄ ወንድም ታወጣልኛለህ? ለምንድን ነው የማወጣው? አንቺ እራሱ ሁነታውን አውጪ። ለፊልም ከሆነ ለምንድን ነው እስካሁን ያልፈረሰው? ያ አሉት እ ማንም ሰው ሳያውቅ ነው እሱ በእራሱ ፈቃድ የሰሩ ያለ ነገር እኮ ፈልጎ ነው የሰራ፣ ገንዘብ ያስፈልገኛል ብሎ ነው የሰራ። ስለዚህ ገንዘብ ያስፈልገዋል፣ እንደውም ጨምራ አይሰጠሁት ይቅርታ አርግልኝ። እዚህ ጋር ስራዊ ቦታ ድረስ አንድ አስጨርሽኝ። ስራዊ ቦታ ድረስ ከግብረ አበሮች ጋር ሆነሽ ነው የጠራሽኝ አይደለ? የመጣችሁትም እዛ ነው አይደለ? እኮ ስራ ነው መጣችሁ። እናንተ ናችሁ የደለላችሁ፣ ፊልምም እንደምትሰሩ አርጋችሁ የነገራችሁኝ፣ ከውጭ ፈረንጆች መጥተው እንደሚሰሩ የነገራችሁኝ አይደለ? እሱ አንተን አይመለከትም። ስራ እኮ እንዴት ነው የማይመለከተኝ? በቃ ስራውን ነው ያኔ። እኔ ይሄን ስራ አልሰራም ማለት ነበረበት። እሱም ህገወጥ ከሆነ እኮ እሱም መያዝ አለበት። ያለ ህጉ ለምን ሰራ? ፍቃድ ካለ ፍቃድ ካለ፣ ስለዚህ ህጋዊ ስለሆነ ነው ይሰራ ማለት ነው። ህጋዊ ማንም እኮ ለምንም ልበል ለምንም፣ እኔ ጉድጓዱን ፈልጌ አስቆፍሬዋለሁ። በቃ አልቋል። አንተ ልጆችን ማሳደግ አትፈልግም። ስለዚህ ልጆችን ማሳደግ ፈለግ አፈዘግተ ዝም ብለ ከቤት ይውጣል። ልታሳንቀኝ ነው የመጣው።

ዘመዶቹ ናቸው። ለማን ያለቅሳል? ሰው ሲቀበር ግን አንቺ ግን ፊልም ነበር ያልሽ አደለ? በሰቱ ፊልም ምንም ይበል ምንም። አንተ እኮ ስራ ጨርሰሃል። አልጨረስኩም፣ ስሬን አልጨረስኩም። ስለዚህ ሌላ መቃብር ብቻ ነው ስሬ እነሱ በሚገኙበት ቦታ ላይ አልተገኘሽም። ተገኘሁ አልተገኘ። አንተ እያንዳንዱ ገብተ ነው እንደምታየው። በደንብ መኖሬንስ በምን ታውቃለህ? በደንብ ሄጄ መለሰ። በደንብ አይተናል። ያለውን ሰው የሚመጣውን ሰው በተከታታይ። እሺ ከአቶ አብርሃም ጋር ሁሉ ነገር ተነጋግረኛ ጨርሰናል። አቶ አብርሃም ምን ሆድ ነገጥሽ? ጉዲህ ሲነገርሽ አትደንግጪ። ተከመች አቶ አብርሃምን ደግሞ የት አግኝተኸው ነው? ለምን ለምን ሳገኘኸው? ቁጭ በይ መጀመር ቁጭ በይ ቁጭ በይ። ምን አስደነገጠሽ? ወንጀለኛ አይደለሽማ። ቁጭ በይ። እንዴት አገኘኸው? እሱን አቶ አብርሃም በሰዓቱ ይመላለስ ነበር። አርቦ ካለቀ በኋላ በሰዓቱ እሱ ነበር እሱ ብቻ ነበር ሲመላለስ የነበረው። የት የት ነው የሚመላለሰው? እሱ እኮ የለም፣ እዚህ ሐዋሳ ነው፣ ስራ ነው ሄዷል። እሺ ሁላችሁም እንድታውቁት ደዊ ላገናኛቸው። አትደውሎ በቃ። ምን ያስደውለዋል? ለመተማመን ያህል ለመተማመን ያህል አይደለም። አትደውሎ በቃ። የህግ ባለሙያ እንደሆነ ታውቂያለሽ፣ ኢንስፔክተር እንደሆነ ታውቂያለሽ አይደል እኮ። እሱን አውቃለሁ፣ ግን እኮ እሱ አሁን እኮ ስራ ላይ ነው፣ ደግሞ ሚስቱ ታማለች። እሺ፣ አትደውል በቃ። እኔ እናንተ እናወራለን። እዚህ ጋር አሁን እዚህ ጋር እንስማ ሁሉም ነገር ይወርሽ ያዘው እሱ ነው ገባሽ ኢንስፔክተር አብርሃም ሰላም እንዴት ነው ሰላም ሁሉ ሰላም ይመስገን ጉዳዩ እዚህ እንድትናገር ነበር የህግ ባለሙያዎች ጋር አብሬ ነበርኩኝ ያው ህግማ፣ ከኛ ከኛ የበለጠ ህግ አለ እንዴ? ያው ስራው ላይ እኮ እየሰራውበት ነው ያለው። እኔም ጉዳዩ አዎ፣ ምን አዲስ ነገር አለ? የተፈጠረ ነገር አለ። ከህግ ባለሙያዎች ጋር ሁኜ ወደ እሷ ቤት ሂጅ ነበረ። ኦኬ፣ ተገኘች እንዴ ቤት? አዎ፣ ቤት አጣርተን አግኝተን እዛ ነበር ነው ያለ ነው። እሺ፣ ምን አዲስ ነገር አለ ታዲያ? አሁን እስኪ አንድ የህግ ባለሙ ያለ አጠገቤ፣ አንዴ እሱን እንድታውሩት ብዬ ነበር። እሺ፣ እሺ። ሄሎ፣ ኢንስፔክተር እንዴት ነህ? ሰላም ነው አይደለም? አለን እንግዲህ ያው የተፈጠረውን ነገር በሙሉ ያው ከአንተ ጋር እንግዲህ አብሮ እንደሆነ ያለውን ነገር በሙሉ ገልጾልናል መታፈሪያ እና እንግዲህ እኛ ጋር በመጣበት ሰዓት ላይ ያው የቻለውን ነገር በሙሉ እገዛ አድርገንለት እውነትውን ለመውጣጣት እ የቻለውን ነገር በሙሉ አድርገን አሁን ላይ ያው ወደ መጨረሻ ወደ መገባደጃው እየደረስን እንገኛለን እና ያው ለማንኛውም ይቅርታ ምን መሰለህ ልጠይቅህ መፈለጋችሁ አንዳንድ ጉዳዮች አሉ። ያው መረጃ ከእኛ እንዳይወጣ ስለፈለኩ የህግ አካል ነው ሲባል እኔ አሁን ኢንስፔክተር፣ አንተ ደግሞ በፖሊስ ዲቪዥን ነው የምትሰራው ወይስ በህግ በጠብቀና ጉዳዮች ላይ ነው የምትሰራው? አይ ያው የእኛ እንኳን ነገሮችን በሙሉ እንግዲህ ከማህበረሰቡ የሚመጡን ነገሮች ተቀብለን እንግዲህ በማጋለጥ ላይ ነው የምንሰራው እና የተደበቁ እውነታዎች ካሉ እነሱን ፈልፍለን መድረስ ነው የእኛ ግዴታ። ከዛ በኋላ አሳልፈን የምንሰጠው እንግዲህ ለእናንተ ነው የሚሆነው ትክክል ትክክል በዛ ሁኔታ ላይ ነው የምንገኘው፣ እና አሁን ላይ እንግዲህ ባደረግነው ማጣሪያ ያለውን ነገር በሙሉ ሰምተን እንግዲህ ከሱም ያለውን መረጃ ተቀብለን ከሷም እንግዲህ በስንት መከራ መሰል ያለውን ነገር አውጣተን የደረስንበት ነገር በሙሉ የሚመራ ወደ እሷ ነው እንግዲህ አንተ አጎቱም እንደመሆን መጠን የአቶ ኢሳያስ እንግዲህ ነገሮች የሚመለከተው አንተን ነው። ሰላ እንደዚህ እየተጫወተችበትና ጉዳዩ የሐዋሳ ፖሊስ ዲቪዥን ላይ ስራ ብሰራ አዲስ አበባ ላይ የተለያዩ ጓደኞች ናተናግር በህግ ዙሪያ ላይ እየገፋንበት ነው የምትገኘው። መልካም መልካም። እንግዲህ ኢንስፔክተር አብርሃም ያለውን ነገር በሙሉ ይሄ ነው። እስቲ አንተ ከመሞቱ በፊት ያለውን ነገር በሙሉ እና ስለ አቀባበሩ እንግዲህ ከተቀበረም በኋላ የተፈጠረውን ነገር መቼም ታውቃለህ። ባዶ ሬሳ ሳጥን እንደቀበረች ማለት ነው። ጨርሰን ያለውን ነገር አሁን መቃብሩን መቆፈር ነው የቀረና እንደዚህ አይነት ጉዳዮች ዝም ብለው አይሰሩም። ቤተ ክርስቲያኑ ፍቃድ መስጠት ስላለበት ፍቃድ እንዲሰጠን የተለያዩ ነገሮችን እንቅስቃሴ ያድርገናል። አቶ መታፈሪያንም ያው እንግዲህ እሳቸውም የሰሩት ስራ ትንሽ ከህጉ ወጣ ያለ ስለሆነ እሳቸውን ተጠያቂ ለማድረግ እንዲሁም ደግሞ ባለቤት እየሆኑ ተጠያቂ ለማድረግ ጥረት እያደረግን እንገኛለን። ትክክል ትክክል። እንግዲህ ያው ያለው ነገር በሙሉ ይሄ ነው። እውነተውን እንግዲህ እሷ አልናገርም ብላለች እንግዲህ ምን አይነት ነገር እንደሚደርስባት ይህንን ነገር ባለመናገሩ ያለውን ነገር እንደው ብትነግራትና እንግዲህ ወደ አዲስ አበባም እንደመጣ ነግረህኛል እንግዲህ ወደ አዲስ አበባም ከመጣ መታ እንግዲህ የተፈጠረውን ነገር በሙሉ ሰምታ አንጠልጥለናት ይዘናት እንድንገባ እንግዲህ ብታስረዳልኝ ደስ ይላል እሷ አሁን የምንገኘው እንግዲህ እሷ መኖሪያ ቤት ውስጥ ነው ያው የእሷ መኖሪያ ባይሆንም የአቶ ኢሳጃስ ቢሆንም እንግዲህ እዛ ውስጥ ነው የምንገኘው እና ባለመናገሯ እስኪ የሚደርስባትን ነገሮች በሙሉ ግልጽልጽ አድርገህ ንገራት። እንትኑ ያው እንግዲህ እኔ አሁን ትንሽ ስብሰባ ላይ ነው የምገኘው። በእርግጥ ያው እንደው ለማብራሪያ መስጠት እናንተ ትንሽ ቀደኛል። ምንድን ነው መሰለ በዚህ የህግ ሂደት እቷ ማታመን ና ነገሩን በኛ በኩል ተረጋግጦ የሚመጣ ከሆነ እውነታውን ያው በፎረንሲክም ወይም ደግሞ መሰል ነገሮችን አረጋግጧል እሷ ላይ እውነታው ከተረጋገጠ ወንጀለኛ ሆና ከተገኘች የአሁን ጥርጣሬ ብቻ ስለሆነ ነው ምንም ማድረግ ያልቻል ነውና ችግር እውነት ይህ ነገር ሰው ፈጽመዋለች የሚል ነገር ካለ ያው ከአስር ከሀያ አምስት አመት ባለው ጥኖ ስርዓት የምትቀጣ ይሆናል። ይህንንም ለማድረግ ደግሞ እንቅስቃሴዎችን ጥረት እያደረግን ትክክል። በእኛ በኩል ያለው መረጃ በሙሉ ተሟልቷል። እንግዲህ ባይገረም ዛሬ ላይ ያው እኛ ላይም የግድያ ሙከራ ልታደርግ የተቀረጸ ቪዲዮ አለ። እንግዲህ እሱንም ነገር በሙሉ ጨማምረን የሚደረግባትን ነገር በሙሉ የምናደርግ ይሆናል። እንደዚህ አይነት ሙከራዎች ካሉ ተሻሽ ያሁንትኑ ያጠናክረዋል እሷም ያለውን እውነታ ብጠቃቅም የተሻለ ነው የሚሆነው። ስለዚህ እኔ ልክ እንደደረስኩኝ የምደውልል ይሆናል። አሁን አንዱ ተባለች ከሱ እንደወጣ ወደ እናንተ ወደ ቤት ሆንዳውልትጠብቁኝ ከቻልኩም የህግ አካላቶችን አሟቂ እመጣለሁ። ትክክል በዚህ በኩል ምንም ነገር ሀሳብ አይግባ። እንግዲህ ከእኛም ጋር ያሉ የህግ አባላቶች ስላሉ ነገሩን በሙሉ እንግዲህ ቁጥጥር ስር አውለን ወደምንሄድበት የምንሄድ ነው። በጣም ነው የምናመሰግነው። እንግዲህ አቶ አብርሃም ስፒከር አብርሃም ተበላው። እንግዲህ ያው ሰምታችሁታል፣ ሰራችሁልኝ። በቃ ከዚህ በላይ ወዴትም መሄድ አለብን አይመስለኝም። በቃ አንቺ ለሞረስ ብለሽ እኔን እስር ቤት የሚቀድመው እንግዲህ ቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመቀመ አሁን አቶ አብርሃም አውቅ እኮ ነው ከአቶ ከኢንስፔክተር አብርሃም በላይ ባለቤትሽ አቶ ኢሳያስ የት ነው የሚገኘው? እኔ እሱ ማውቁ ነው እንጂ በእናንተማ ማ እኔ አልሸነፍም ነበር። አሁን አቶ ኢሳያስ የት ነው የሚገኘው? አረግ ከዚህ በላይ እንግዲህ ሌላ ንግግር ውስጥ ጭቅጭቅ ውስጥ መግባት ያለብን አይመስለኝ። ሰምተሻል እንግዲህ ያለውን ነገር። አቶ ኢሳያስ የት ነው የሚገኘው? አሁን እሺ፣ እርግፍ አርገሽ ተናገሪ። በአንድ ነገር እንስማ ነው በምንድን ነው የምንስማማው? ነገሩ የምትናገሪ ከሆነ እንስማ እንናገር። እኔ እሱን ችግር የለውም ግን እናንተም የሆነ ነገር ያስፈልገዋል እሱ የድሃ ልጅ ነው። ስራ የለህም። ብዙ ነገር ያስፈልጋል። ልጆች አሉ፣ ቤተሰቦች አሉ። እና ተረጋጋ። ቢኖረኝ ስ ነው እኮ። ተረጋጋ ተረጋጋና ልንገር ያለውን ነገር። ስለዚህ አንተም ያው ለገንዘብ ብለህ ነው የምትሰራው። አሁንም ህሊናችሁን ሽጡ እያልሽ ነው? ህሊናችሁ ሽጡ አይደለም እኮ። አሁን ካሜራዎቹን አጥፋው። እነዚህ ቤት ያስቀመጥኳቸው ሰዎቹን አውጣቸው ከዛን እኔ እናንተን በምንስማማ መስማማት እንጂ በምንድን ነው የምንስማማ እኮ፣ መጀመሪያ ካሜራውን አጥፋዋ። አሁን እኮ ይኸውልሽ በእኛ ቁጥጥር ስር ነሽ። ሁሉም ነገር መረጃው በሙሉ ተማልቶብሻል። አንቺ እዚህ ጋር ካሜራ ይጥፋ እንደሱ ማለት የምችበት ሁኔታ ላይ አይደለሽም። ወጣት እኮ ተረዳሽኝ አይደለም? በቃ ወጣት ልጅ ደግሞ ያው ያገናዝባል ብዙ ነገር ያስፈልጋል። ስለዚህ ምንድ ነው እያልሽኛል? በግልጽ በአማርኛ ንገሪኝ። ስለዚህ ካሜራውን አጥፋውና እኔ እናንተን እሱም በሆነ ነገር እንስማማለን። የሚያስፈልጋቸው ነገር አደርግላቸዋለሁ። ራሱ ደጅ ምንም አይነት ገንዘብ ከአንቺ አልቀበልም። እኔ ገንዘብ አልኩ? ምንድን ነው ታዲያ? በምንድን ነው የምንስማማው? እናንተ ከፈልጋችሁ ቤት ከፈለጋችሁ ብር በምትፈልጉት፣ በገንዘብም በብርም በቤትም ማለት ነው። በምትፈልጉት ከዚያ ውስጥ መምረጥ ትችላላችሁ። ምን ያህል ገንዘብ ተጭናለች? ይህን ነገረኛ ብናጠፈው እና ነገሩ እንዳለ ብንሰርዘው በቃ ምንም የተገኘ ነገር የለም ብንል ምን ያህል ገንዘብ ተጭናለች? ገንዘቡን እናገራለሁ ግን፣ አንተ ካሜራውን ካጠፋክ እኔና አንተ ከተስማማንልሽ፣ ወደ ግራ ወደ ቀኛት ያለ ነገር ንገሪ። የተገኘብሽ ማስረጃና መረጃ በጣም ትልቅ ነው፣ ገባሽ አለ። ኢንስፔክተር ላይ ድረስ ሄዷል። ምንድን ነው፣ እንስማማ። አንተ በቃ ምንድን፣ ወጣት አይደለም እንደ በቃ፣ እሱም ገንዘብ ያስፈልገዋል። በምንድን ነው የምንስማማው? በገንዘብ እንስማ። በምን ያህል ገንዘብ? በቃ እሱ አንድ ሶስት መቶ ሺ አንተም ደግሞ ቤት ከፈለክ ቤት አለ ተከራይተ ከምትኖር በቃ ልጆችን ማሳደግ ነው። መታፈራ ይዘንብላ ነገሩን አሁን ንገሪ። ይህንን ነገር በኋላ ላይ የምናወራበት ይሆናል። የገንዘቡን የምንም ነገር የምንነጋገርበት ይሆናል። ስለተደረገው ሴራ ስለ ሁሉም ነገር ንገሪ ነው? ካሜራውን አጥፋው። አሁን ምን ያህል ገንዘብ ነው ልስጣቸው ያልሽ እኔ ሶስት መቶ ሺ ያልኩ አንተ ስንት ትላለህ? ተስማማል በስንት ነው የምትስማማ? በስንት ነው የተስማማ? በቃ አምስት ትላል እሺ፣ ይሁን አምስት መቶ ሺህ ብር ችግር የለውም። ብቻ አንቺ እውነታውን ነገር ተናገሪ። ያው እንግዲህ እዚህ ጋር ዋናው እኔ ስለሆንኩኝ መጥፋት መታፈሪያ እንደዚህ በል፣ መጥፋትም ያለበት ነገር በሙሉ ይጠፋል እኮ እኔ አንተን እርግጠኛ ለመሆን ካሜራዎችን፣ ቤት ውስጥ ያሉ ልጆችን ታውጣቸዋለህ። ይወጣሉ፣ ችግር የለውም። ውጡ። ያው አሁን ሁሉም ነገር ስለረገበ መውጣት ትችላላችሁ። ካሜራውንም ካሜራ መሆን አጥፋው፣ ችግር የለውም፣ አጥፋው። እሺ፣ እርግጠኛ ነህ? አጠፋው። ሌሎች አጥፎ ተወጥታል። ሌሎች መሄድ መመልከት ይችላል። ሰው እንዳይሻቸው ወጥተዋል፣ በቃ ሄደዋል። ስለዚህ ከዚህ ሁሉ ጀርባ ያለውን ነገር በሙሉ አብራርተሽ ሁሉንም ነገር ያለውን ነገር ፍትፍት አድርገሽ ነገር፣ አሁን የተግባባን ይመስለኛል። እኔ ኬት እንደምጀምርለህ እራሱ አላቅም። ታውቂያለሽ፣ እንዲ አረግ ነገሩ ከባን። እኔ የዚህ ሁሉ ንብረት እንግዲህ ከኢሳያስ የኢሳያስ ነው ያው ቅድም እንዳወራው ኢሳያስን ለዚህ ሁሉ ይሄ ሁሉ ሴራ ያቀነባበርኩት ያውነ ነኝ። ወያይ ነ እንዴት አር ነገሩ ያቀነባበርሽው? ያው እሱ እዛ ቤተ ክርስቲያን እንትን ይቆፍር ነበር እና ማለት መጀመሪያ ራሴ ነኝ ማለት እሱ ወንድሞች ምናምን የሉትም የሆነ አጎት ነው ምናምን የሚባል አንድ አለ መሰለኝ። ኤክስፖርተር ነው ምናምን ይላሉ፣ ሀዋሳ ነው የሚኖረው። እና እሱ በጣም ሀብታም ነው ማለት፣ የኔ ባለቤት ማለት ነው። አስመጪና ላኪ ነው። ይሄን የመሰለ ቪላ ቤት አለ፣ በጣም ብዙ ንብረት አለ። እና ይሄን ንብረት እንዴት ወደ ራሴ ያመጣለሁ፣ እንዴት በራሴ ያደርጋለሁ። ማለት አጎትየው የሚባለው ነገ እሱ የሆነ ነገር ቢሆን ንብረቱን መውሰዱ አይቀርም ብዬ ነው ከዛን እሱን ያገኘበት እዛ መቃብር ሲቆፍር ነው ያገኘት። ከዛ መቃብር ቦታ መቃብር ትቆፍራለህ እንደ ምናምን ስለው አዋለ ኢሳያስ ያው ታማሜ ነው ባለቤቴ የካንሰር ህመም አለበት። ያው መሞቱ አይቀርም ትንሽ እድሜ ነው ያለው ነው ያሉኝ ሐኪሞቹ ማለት ነው። በጣም ብዙ ጊዜ አብሬ ተሰቃየሁ። በጣም ብዙ ጊዜ ያስታመምኩት ግን ያው ሊድን አልቻለም። ያው ይሄን ነገርም ያሰብኩት ያቀነባበርኩት ብቻዬንም አይደለም ጓደኞቼ ናቸው። አንቺ በቃ እሱም ማለት አንዳንዴ ያወራል። እኔ እንኳን የሆነ ነገር ብሆን እኔ እንኳን ብሞት ያው እኔ የምለው ሰው ያለኝ አጎቴ ነው፣ እሱን እንዳትረሺ ምናምን ይለኛል። እና ንብረቱንም እኩል ነው የምትካፈሉት ብሎ ስለሚያወራ እኔ ደግሞ እሱ የለፋበት እኛ የለፋንበት እንዴት እሱ በፈለገ ሰዓት መጥቶ ይካፈላል የሚል ከጓደኞች ጋር አወራ ነበር። እና እነሱም እንዴት በቃ እሱ ይካፈላል በቃ አንቺ የሆነ ነገር ማድረግ አለብሽ ምናምን ብሎኝ አነሳሱ። ከዛ በኋላ በቃ ነገሮቹን አሰብንበት። እንደዚህ አድርገን በቃ የሆነ የሞተ ሰው አድርገን መቃብር አስቆፍረን ምናምን ብሎ እነሱ ይሄንን ሲስተም አመጡ። ይሄኛውንም ሞከርንና ወደ መቃብር ቦታ ስንሄድ እሱ የሆነ ዝእዛ እየሰራ ነበር። ከዛን ጠርቼ አናገርኩት። በሰዓቱ እሱም እሺ ያላለም ነበረ። ፍቃድ ያስፈልገዋል፣ ስለዚህ ፍቃድ አምጪና እኔ ምንም ስራዬ ነው ሰራለሁ፣ ምናምን አለ። ከዛን በቃ እሱም አንድ ቀን እንደዛ ስለኝ፣ በሁለተኛ ጊዜ በቃ እሱም እኮ አልሰራ ብሏል ምናምን ስንለው፣ በቃ በብር ነው ገንዘብ ነው የሚፈልገው በገንዘብ እንይዘዋለናል። እሱም በቃ ስንት ነው የምንሰራለን ምናምን ስለ አስር ሺ ብር ላለ፣ ኧረ በቃ እኛ ሀያ ሺ ጨምረን አምሳ ሺ እንሰጠለን ምናምን ስንለው፣ እንደነገርኩ ነው። እሱንም እዛ አገኘን ይሄ ስራ እንዲሰራ ጠየቅኩት። ከዛ በቃ እሱ ምሽ ያለ ያው ኢሳያስም የካንሰር በሽተኛ ነበረ። ያው ለዚህ ሁሉ ስራ ለዚህ ሁሉ ውስጥ ነገር ያስገቡኝ ደግሞ ጓደኞቼ ናቸው። ማለት እሱም አጎቴ ንብረቱን እንደሚካፈል የእሱ አጎት ማለት ነው። እሱ ብቻ ነው ያለው፣ እና ንብረቱን ይከፈላል ማለት እንደ ቀልድም አንዳንዴ ያወራል። እና እንዴት እሱ አጎት ወንድም አይደል ወይም እህት አይደለም እንዴት ንብረት ይከፈላል ብዬ ከዛን እንደዚህ እንደዚህ እያወራን እነሱ እንዴት እሱ ከአንቺ ንብረት ይካፈላል ምናምን ሲሉኝ በቃ ምን ማድረግ አለብኝ? በቃ ይሄ እኮ የእሱ ፍቃድ ነው ምናምን ስል በቃ እንደዚህ የሆነ ሲስተም እንፈጥራለን አሉ። ከዛን የሆነ ወደ መዝናኛ እንሄዳለን ምናምን ብለን ወተን ነበረ፣ በዶልፊን ማለት ነው፣ ሌላ ቦታ ጓደኞች። ስጀመር እኔ ሴት ጓደኛ የለኝም ወንዶች ናቸው። እሱንም ይዘን ያው የሆነ መንገድ እየሄድን የሆነ ጫካ ውስጥ ነው መንገዱ ራሱ በጣም ያስፈራል። ከዛ በዛ ጫካ ውስጥ ሁሉም ወረዱ። ለካ እነሱ የሆነ ሲስተም ማለት ፈልገዋል። እነሱ ሳይሆን እኛ እጃልሽ ተናገር፣ ይሄ ነገር ላይ አንቺም ስላለሽበት ማለት ከዛን፣ ይሄን ሴራውን አቀነባበር ነው ወደ መዝናኛ ሄድ ነው። ከዛን የሆነ ጫካ ውስጥ ስንደርስ ሁሉም ለሽንታቸው ወረዱ፣ እሱም ወረደ። ከዛ እሱን ጠፉበት፣ ከዛ ጫካ ውስጥ ማለት ነው። ከዛ ያ ጫካ ውስጥ ሲጠፉበት ቀስ ብሎ ሌላ ሰው እየተከታተለው እየተከታተለው እዛም ሽጉጥ ይዞ ነበረ። በሽጉጥ መቱት። ባለቤትሽ ናቱ ይሳያስን ማለት ነው። ተናገሪ። አሁን እኮ በቃ ሁሉንም ነገር ያለውን ነገር በሙሉ ስለጨረሰ፣ ያው እኛ የተወሰነው እውነታውን ለማወቅ ስላለብን እና እስቲ ነገሪ ከዛስ በኋላ ከዛ ስም እዛ ጥለን መጣን። የገዛ ባለቤትሽን በጓደኞችሽ በጥይት አስመትተሽ ገለሽ ጥለሽ መጣሽ ማለት ነው። ከዛን መጣን። ከዛ በኋላ እዚህ ያን ንብረቱን ለማዞር የሞተ ሰው መረጃ፣ መሞቱን መረጃ ከቀበሌ ከክፍለ ከተማ ያው ታውቃለህ፣ ከተለያዩ መረጃዎች ከቤተ ክርስቲያንም ማምጣት አለብን ተባል። ከዛ በኋላ ይሄን ልጅ እዛ አገኘሁት። ያው በብር ስለሆነ እሱም ለጊዜው እምቢ ብሎ ነበረ። ያው ገንዘብ ያስፈልገዋል። እኔም ለገንዘብ ብዬ አይደለ ህይወትን ድረስ መስዋዕት ያረኩት። እሱም ያው ይሄን ህል ብር እሰጣለሁ ስለው እሺ በቃ ግን ይሄ እኮ ወንጀል ነው ምናምን አለኝ። በቃ እሱም ለፊልም ነው የፈለግ ነው ምናምን አልኩት። ለፊልም ስለሆነ ወንጀል የለው በቃ፣ አንተ ብር ነው የምትፈልገው፣ ብር እንሰጥሃለን አልኩት። ብር እንሰጠ ነው እሱ አስቆፈረ። እዛ ላይ ፎቶውን አሰራን፣ አምተምረቱን አጻፍ ነው ከዛ በኋላ አውልቱን አስመረቅ ነው። ቤተሰቦቹ መጥቶ ነበረ። ያው እንግዲህ ማንም ከፍቶ አላየም እንዳልኩ ባዶ ነው የተቀበረ። ማን አውልቱ ባዶ ነው። ከዛ ሴን አውልቱ ያረግነው ነው ደግሞ ከቤተ ክርስቲያኑ መረጃ ለመውሰድ ነው። እነሱም እምቢ ብሎ ነበረ፣ መነት መቼ የተቀብሮ ነው፣ አንደኛ እዚህ ፍታት አልተደረገ እኛ የሰማነው ነገር የለም ብሎ ያው እምቢ ብሎ ነበረ። በቃ እሱ እንደዚህ ታማሚ ስለሆነ በጣም በአስቸኳይ ነው የተቀበረ ምናምን አልኳቸው። ከዚያ እነሱም በስንት ልመና ነው እንቢ ብሎ ነበረ። የእውነት ያው ሃይማኖታቸውም አይፈቅድም። በቃ ለመንኳቸው፣ እንደዚህ ንብረት እንደዚህ ነው፣ እኔ በቃ ድንገት ነው የሆነ እሱ በጣም ስለታመመ አደጋ ስለሆነ ምናምን አልናቸው። ከዛ ይሻሉ ሰጡኝ። ክፍለ ከተማ ሄድኩ። ከዛ ክፍለ ከተማ አስመሰከርኩ። ቀበሌ ሄድኩ። ሁሉም ያለውን መረጃ ጨረስኩ። ያለው ነገር ይሄ ነው። አሁን ያው ሂደት ላይ ነኝ። ያው መኪና አለ፣ ቤት አለ፣ ንብረቶች፣ ሱቆች አሉ። አሁን እሱን በራሴ ስም ለማድረግ ትንሽ ነገር ነው የቀረኝ፣ ፕሮሰስ ላይ ነው። በጣም የሚያሳዝን ታሪክ። ለገንዘብ ብለሽ እንግዲህ የገዛ ባለቤት በጓደኞች ተባባሪነት አስገድለሽ እንግዲህ ባዶ መቃብር እስከማስቀበር ድረስ ደረሽ ማለት ነው። ይሄ ነው ያለው እውነታ። አንቺ ለምታገኙ ጥቅም እኔ መቀመቁ እስከተትሽ እውነታው ይሄ ነው። ሴራው በሙሉ ይሄ ነው። ጥሩ እንግዲህ አሁን እኔ የመጨረሻ አቋሚን ሳሳውቅሽ፣ አሁን እኮ እኔ እናንተ ተስማምተን ምንም የተስማማንበት ጉዳይ የለም። የተናገርሽው ነገር በሙሉ አልጠፋም፣ ሲቀረጽ ነበረ። አምስቶ ር ያልሽውንም ሁሉንም ነገር እንግዲህ ተይዟል እንዳለ አሁን ዝካርገሽ የነገር ነው ተይዟል። ተቀመጭ ሁሉም ነገር ማነው የሚያዘው? መስፍን፣ መስፍን ልቀቀኝ! ግቡ፣ ግቡ፣ ግቡ! ልቀቀኝ! ወጣ